ስለዚህ ነገር አጠር ያለ ነገር ነው። ዛሬ ምን የምንነጋገረው በዚህ ትምህርት ላይ አንዱ ምንድን መለከተው አምስተኛው መለከት እግዚአብሔር ሰይጣን እንደወስነለን ለሰይጣን የሚፈቅድለት፣ እንዴት እግዚአብሔር ለሰይጣን ይፈቅድለታል? ምክንያቱም እግዚአብሔር ታግሷል። እግዚአብሔር ብዙ ዘመን ከቀራኒዮ ጀምሮ ጌታ ታግሷል። በምድር ላይ ምሕረት ተሰብኮላቸዋል፣ ይቅርታ ተሰብኮላቸዋል። ሰው ሲነጠቅ ካጠገባቸው ብዙ ቤተሰቦቻቸው ተነጥቀዋል ወደ እግዚአብሔር መንግስት። አሁንም ልባቸው እንደደነደነ ነው። ወደ እግዚአብሔር መንግስት አልተመለሱም፣ ሉሲፈርን ወይንም ደግሞ ጸረ ክርስቶስን ተከትለዋል። እግዚአብሔር የምሕረት ድል ሰጥቷቸዋል። አሁንም እኩል ሰዓት ዝምታ ጊዜ ሰ ተሰጥቷቸዋል አልተመለሱም። ስለዚህ ቅጣቱ እየጠነከረ ይመጣል። ስድስተኛው መለከት ሲነፋ የሚሆነውን ነገር ላሳያችሁ ፈልጋለሁ። ስድስተኛው መለከት ሲነፋ ሁለተኛው ሁለተኛው ወየው ነው። ሁለተኛው መለከት ሲነፋ የሚሆኑ ነገሮች አሉ። ከነዚህም አንዱ ምንድነው? ከጥልቁ ከሚወጡት እንስሶች መካከል በእግዚአብሔር ትእዛዝ ቅድም እንዳልኳችሁ አራት መላእክት ከኤፍራጥስ ወንዝ ይለቀቃሉ። በእነዚህ መላእክትና ሁለት መቶ ሚሊዮን ፈረሶችና ጋላቢዎች ባሉበት ሰራዊታቸው አማካኝነት የሰዎች አንድ ሦስተኛው ይገደላል። ሁለት መቶ ሚሊዮን ሰራዊት ያለው የትኛው አገር ነው? የኤፍራጥስ መድረቅ ለምን ይጠቅማል? ኤፍራጥስ ሲደርቅ ወደ ቅድስቲቱ ኢየሩሳሌም ወይም ደግሞ ወደ አርማጌዶን ለመግባት ታንቆች ለማለፍ ወንዙ ከደረቀ ቀላል ይሆንላቸዋል ብሎ የሚያስተምሩ አስተማሪዎች አሉ። ያ ብቻ አይደለም። አሁን መንፈሳዊ ሰቱ ነው ነገራችሁ የምፈልገው አራት መላእክት ከኤፍራጥስ ወንዝ ይወጣሉ። እነዚህ ከኤፍራጥስ ከጥልቁ ከወጡ ይዘውት የሚነሱበት አላማ አላቸው። ሰራዊት ነው የተነሳው ጦር ነው የተነሳው። አንበጣ ነው የተነሳው። ምን ለማለት ነው? በምድር ላይ ሰላም አይኖርም። ትልቅ ጦርነት በምድር ላይ ይነሳል። ግሎበል የሆነ ሁለት መቶ ሚሊዮን ጦር፣ ፈረሶች፣ ጋላቢዎች ያሉበት ሰራዊት የምን ሰራዊት ነው ይሄ? ትልቅ ሰራዊት ወዴት ነው እየገሰገሰ ያለው? ይሄ ሰራዊት ምን ሊያመጣ ነው? ከባድ ወየ ነው እያለ የሚናገረው ስድስተኛው መለከት ስለ ወዮታ ይናገራል። ሁለት መቶ ሚሊዮን ፈረሶች የያዘ ነው። ስለ ኤፍራጦስ ወንዝ ትንሽ ሀሳብ ልስጣችሁ እና የሚነሳበት ከኩዌት አካባቢ ነው። ወደ ላይ ኢራቅን ይዞ ይሄዳል እና ከኢራቅ ተነስቶ ወደ ሲሪያ ይሄዳል። ከሲሪያ ወደ ቱርክ ይገባል እና እነዚህን አገሮች የሚያካልል ትልቅ ወንዝ ነው። አሁን አሁን ላይ ይሄ ወንዝ ሊደርቅ ነው የሚል ትልቅ ፍርሃት አለ። ምክንያቱም በዩናይትድ ኔሽን ትልቅ ጥናት እየተደረገበት ነው። ስለ ኤፍራጥስ አካባቢ ታሪክ እንደሚነግረን መጽሐፍ ቅዱሳዊ ታሪክ ስትመለከቱ የኤደን ገነት የነበረችበት አካባቢ ነው። ዘፍጥረት ሁለት እንደሚነግርን ቃየል ወንድሙን አቤልን የገደለበት ስፍራ ነው። የኖ የጥፋትዋ የጀመረበት ስፍራ ነው። ናምሮድ የገዛው ባቢሎን የሚባለው ስፍራ በመጀመሪያ ጊዜ መንግስት በምድር ላይ የመሰረተው ናምሮድ። ይሄ ባቢሎን ሲስተም የተጀመረው በዚህ አካባቢ ነው። የባቢሎን ግንብ የተሰራው በዚህ አካባቢ ነው። እነዚህ ኤፍራጥስ ወንዝ አካባቢ የመጀመሪያው ጦርነት የተደረገው አካባቢ በዚህ አካባቢ ነው። ዘፍጥረት 14 እንደሚነግር በመጨረሻው ዘመን ደግሞ ታላላቅ ርኩሰቶች የሚነሱበት ከዚህ አካባቢ እንደሆነ ዘካርያስ 5 ይህንን ይነግርናል ስለ ኤፍራጥስ ስንነጋገር ኤፍራጥስ ለብዙ ዘመናት ለሴንቸሪስ በጣም በጣም በጣም ለብዙ ዘመናት ያህል የፈሰሰ ውሃ ነው። ልክ እንደ አባይ ማለት ነው። ይሄ ወንዝ የሚደርቅበት ጊዜ እንደመጣ እና ይህንን ተመልክተው አንዳንዶች ከሲኦል ውስጥ ድምፅ እየተሰማ ነው፣ ሩሲያ ራሻዎች በማይክሮፎን ጥልቅ ማይክሮፎን ከተው የሲኦል ጩኸት፣ የአጋንንቶች ጩኸት እየተሰማ ነው የሚል ዝም ብሎ የዚህ ምንድነው የሚባለው የዚህ ሶሻል ሚዲያ ዝም ብሎ ፍሬ ፈርሲኪ ዝም ብሎ ሰው ሰራሽ ወሬዎች ይሰማላቸሁ። ጊዜያቸው ገና ነው። ኤፍራጥስ ወንዝ የመጀመሪያው ጊዜ ላይሆን ይችላል የደረቀው። የስ እየደረቀ ነው፣ የስ አይዞ እያነሰ ነው፣ የስ ብዙ ስንጥቅጥቆች እየመጣበት ነው እና ግን የትንቢት ፍጻሜ ነው ወይ አልቋል፣ ወይ ዘመኑ አለቀው ዘመኑ ደርሷል። አንዳንድ ምልክቶች ይታያሉ። ነገር ግን ያለነው አሁን የመከራው ዘመኑ ውስጥ አይደለንም። ያለነው አሁን ያለነው የሁለተኛው ታላቅ መከራ ዘመን ውስጥ አይደለም። ያለ ገና የምጣር ላይ ነው ያለ ነው ገና ንጥቀት አልሆነም። ያም የሆነው ከንጥቀት በኋላ ነው። ስለዚህ ከጥልቅ አጋርንቶች ጮሁ እያሉ የሚያስፈራ ድምፅ እያሰሙ በማይክሮፎን የተቀዳ በስቱዲዮ የተቀነባበረ እያደረጉ ጌታ ሊመጣ ነው ጌታ በውሸት አንሰብከው። ጌታ ጻድቅ ነው፣ ጌታ ቅዱስ ነው። ጌታ ደግሞ አስፈራርቶ አይደለም የሚመጣው። ጌታ በእውነት ኮንቪክት አድርገውን አሸንፎን በፍቅር ነው እንጂ አስፈራርቶን አይደለም የምንከተል ስለዚህ የመጨረሻው ዘመንን ትምህርት ራእይ ስምንትና ዘጠኝን ለማስፈራራት የሚጠቀሙበት ሰባኪዎች አሉ። በየቴሌቪዥን ላይ በተለይ አሜሪካን ሰባኪዎች በጣም ይጠቀሙበታል፣ ማኒፕሌት ለማድረጊያ። ትምህርቱ እንደዛ አይደለም። ስድስተኛው መለከት ሲነፋ የሚያሳየው ነገር ምንድን ነው? ታላቅ ሰራዊት ይነሳል። ስለ ታላቅ ሰራዊት ይሄ አንዳንዶቹ የሚሉት ይሄ የአካልን ሰራዊት ነው እንጂ ፊዚካል አካል ያለው ሰራዊት አይደለም ይላሉ። ነገር ግን ኤኒ ስፒሪችዋል የሆነ ሰራዊት ይነሳ በምድር ላይ ወይም በአካል የሚገለጥ ሌላ ሰራዊት አለ ማለት ነው። በሰማይ ያለ ውጊያ ካለ በምድር ላይ ውጊያ አለ። ስለዚህ የእውነተኛው የዚህ የገሃዱ ዓለም ሪፍሌክሽን ይቅርታ፣ የመንፈሱ ዓለም ሪፍሌክሽን ነው ገሃዱ ዓለም ላይ የምትመለከቱት። ስለዚህ አንዳንዶች የአጋንንት ሰራዊት ነው ይላሉ፣ ሌሎች ደግሞ ኖ ይሄ የታላቁ የዓለም ጦርነት ነው ብለው ያስተምራሉ። ነው ይሄንን አመለካከት የሚከተሉ ሰዎች ብዙ ጊዜ ኤዥያ ወይም ደግሞ የቻይና ሰራዊት የኢፍራጥስን ወንዝ ተሻግሮ ወደ ተስፋይቱ ምድር እንደሚመጣ ይናገራል። ይህን የሚናገሩበት አንዱ ምክንያት እሳትና ጭስ ድኝ፣ እነዚህ እያለ የሚገልጠው ወይንም ደግሞ ሰማይና ምድር ጠቆረ የሚለው የቦምቦች፣ የታንኮች ወይም የኒክለር ጦርነት ውጤት ሊሆኑ ይችላሉ የሚል ግምታዊ ነገሮች አሉ። አንድ ልታውቁት የሚገባው ነገር ምንድን ነው? ትንቢታዊ ግምቶች አሉ፣ ትክክለኛ ትንቢቶች አሉ። ለምሳሌ ስንነጋገር አንዱ መለከቶቹ ከሚያመጡት ነገር አንዱ በለምለም ነገር ላይ በዛፎች ላይ በውሃ ላይ እነዚህ መቅሰፍቶች ይመጣሉ። ተመልከቱ፣ ውሃው ላይ መቅሰፍት ከመጣ በሚጠጣ ውሃ የውሃ እጥረት ይኖራል። መርከቦች ይጠፋሉ ብያቸዋሉ። አንድ ሲሶ፣ አንድ ሶስተኛ መርከቦች ይደመሰሳሉ። የኢኮኖሚ ውድቀት ይኖራል። አገሮች ይራባሉ። ምግብ በጣም ይጠፋል። ወገኖች ወ ብዙ ሰዎች ይቸገራሉ። ሆምለስነት፣ ሰዎች ቤት የሌላቸው ይሆናሉ። ድህነት ይበዛል። በሽታ ይበዛል። ቫይለንስ ይበዛል። አስቡት፣ እነዚህ ነገሮች በምድር ላይ ሲመጡ ሬቶ የሚባለው በወንዞች ላይ ሲወድቅ ያ ኮከብ መራራ ይሆናል። ውሃ የሚጠጣ አይሆንም። እንስሳት ይሞታሉ፣ ሰዎች ይሞታሉ። ስለዚህ ዝም ብሎ ፊልም አይደለም የምናወራው። ሰዎች አሉ፣ ስሜት ያላቸው ሰዎች ይነካሉ። በዚህ ውስጥ ጦርነት ሲነሳ በጦርነት ውስጥ የሚሞቱ ሰዎች አሉ። በጥይት ግንባራቸው የሚፈርስ ሰዎች አሉ። ከልጆቻቸው የሚለዩ አባቶች አሉ። ሚኒስትሮች ዋይታ ውስጥ ይገባሉ። ልጆች ዋይታ ውስጥ ይገባሉ። ብዙ እልቂት ይሆናል። መንግስታት እልቂት ውስጥ ይሆናሉ። እርስ በርስ ጦርነት ይሆናል። ይሄ ሲሆን ሰው ስሜት አለው። ሰዎች ይጎዳሉ። እነዚህን ነገሮች አትርሱ። ይህንን ነገር ስንማር ከኋላው ሰዎች አሉ። እሳትና ጭስ፣ ድኝ፣ ቦምቦች ጋጋታ ይመጣል ሲባል ምን ማለት ነው? የሚሞቱ ሰዎች አሉ። እልቂቶች አሉ። ረምሻ አለ። ጭንቀት አለ። ድህነት ይመጣል። ኪሳራ ይመጣል። አያችሁ። ስለዚህ የኒክለር ጦርነት ውጤት ሊሆን ይችላል ብሎ የሚያስተምሩ አስተምሮቶች አሉ። ይሄ ምን ይባላል? ኢንተሌክቹዋል ገርስ ይባላል፣ ወይም ደግሞ የምሁራን ግምት ነው እንጂ መጽሐፍ ቅዱስ ስፔሲፊክሊ ኒክለር ቦምብ ይፈነዳል ብሎ የሚነግረን ነገር የለም። ሊፈነዳ ይችላል ይችላል ፑቲን አሁን ዩክሬኖች እያጠቁት መጥተዋል። ዩክሬን እያጠቃች ወደ ሞስኮ ብትመጣ አሜሪካኖችና ፈረንሳዮች እነዚህ ኔቶ ፓወር እየከበበው ቢመጣ ፑቲን ቦምብ ነክቶ ማፈንዳት ይችላል። አካባቢ በኒክለር ሊመታ ይችላል። ከዚህ በፊት በነጋሳኪ እና በሂሮሺማ ላይ አሜሪካኖች ያደረጉት ይታወቃል። አቶሚክ ቦምብ አፈንድተዋል። ስለዚህ ጥፋቶች ሊመጡ ይችላል፣ ነው ከኒውክለር የባሰም ሌላ ሌላ ነገሮች ሊመጣ ይችላል። ስለዚህ ስድስተኛው መለከት የሚነግረን ነገር አንዱ ምንድን ነው? ታላቅ የዓለም ጦርነት ይሆናል። ሁለት መቶ ሚሊዮን ሰራዊት ያለው በታንኮች የታጀበ በመድፍ የታጀበ በሄሊኮፕተር የታጀበ በጀቶች የታጀበ ሰራዊት ሁለት መቶ ሚሊዮን ሰራዊት እያቋረጠው ዳርማጌዶን የሚመጣ ከሆነ ነገሮች እየተደመደሙ ነው ማለት ነው። በዛ ዘመን ለሚኖሩ ወዮላቸው። ወዮ ቁጥር ሁለት ላይ ደርሰናል። ወዮ ቁጥር ሁለት የሚነግረን ይህን ነው። ለዚህ ይሄ የሚያሳየን ይህን ነው። ታላቅ ጦርነት ይሆናል። የሰዎች ሲሶ፣ በአብዛኛው ሰዎች፣ ብዙ ህዝብ ያልቃሉ። መጽሐፉ እንደሚነግረን ፈረሶችና በፈረሶቹ ላይ የተቀመጡት እነማን እንደሆኑ ላናውቅ ብንችልም፣ ውጤቱ ግን ግልጽ ነው። እግዚአብሔር ሰይጣንን ስላላስቆመው ሞት ዓለምን ይሸፍናል። ከሁሉም ዘር ሰው ይሞታል። ከሁሉም ሰው ዘር እልቂት ይሆናል። ከአምስተኛው የመለከት ፍርድ በተቃራኒ እግዚአብሔር አማኞችን ከሞት እንደሚታደግ የሚያመለክት ነገር አይገልጽም። በዛ ዘመን ላይ አማኞች የሆኑ ሰዎች ወይንም ደግሞ በዛ በመከራው ዘመን ጌታን የተቀበሉ ሰዎችም ሊሞቱ ይችላል። ግን በስቃዩ በዛ በጭራቸው በሚናደፉት በነዛ አምስት ወር በስቃይ አይሆንም። መጽሐፉ የሚነግረን ምን እንደሆነ እንነጋገር። ስድስተኛው መለከት ሲነፋ ስለ መናፍስት ዓለም አንዳንድ የሚገርም ነገሮችን እንመለከታለን። ከእግዚአብሔር ታላቅ ምሕረት የተነሳ አንዱ ሰይጣንና አጋንንት የሚፈልጉትን ክፋት ሁሉ እንዳይፈጽሙ መገደቡ፣ ይሄ የእግዚአብሔር ምሕረት ነው። አሁን ባለንበት ዘመን እግዚአብሔር ስላልፈቀደላቸው ምድርን እንደፈለገ ማንቀጥቀጥ አይችሉም። እግዚአብሔር ስላልፈቀደላቸው በላያችን ላይ ተራሮችን ሊደረምሱብን አይችሉም። እግዚአብሔር ስላልፈቀደላቸው አጋንንቶች በጎ አስበውልን አይደለም። አጋንንቶች ክፎች ናቸው። ርኩሳን መናፍስቶች፣ የተከለከሉ ጋኔኖች አሉ። በሲኦል የታሰሩ መናፍስቶች አሉ። እግዚአብሔር ግን የሕዝቡ እረኛና ጠባቂ ነው። ስለዚህ ይህም የእግዚአብሔር ምህረት እንደሆነ ልናስብ ይገባል። ሰይጣንና አጋንንቱ ነፍስ ገዳይ ናቸው። ምንም በጎነት በውስጣችሁ የለም። ዮሐንስ 8:44 የሚነግረን ይሄን ነው። ሌባው ሊሰርቅ ሊገድል ይመጣል፣ እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁም መጣው ይላል። ሰይጣን የሚመጣው ለመጉዳት ነው ለመግደል ነው። ለማጥፋት ነው። ይሄ የነሱ የአጋንንቶቹ ወይም የርኩሳን መናፍስ ፍላጎት ነው። የወደቁ መላእክት ትልቁ ፍላጎታቸው መጉዳት ነው፣ ማስለቀስ ነው፣ በበሽታ መምታት ነው፣ ማሰቃየት ነው። ነገር ግን እግዚአብሔር የሚፈልጉትን ሁሉ እንዳያደርጉ እንደፈለጋቸው እንዲያደርጉ አይፈቅደላቸው። ኃይላቸውን ይገድበዋል። ለምን? እግዚአብሔር ኃያል ነው። እግዚአብሔር ትልቅ ነው። ከሰይጣን ጋር የሚወዳደር ኃይል የለውም። እግዚአብሔር ከሰይጣን በላይ ነው። እግዚአብሔር ሰይጣንንም የፈጠረው እግዚአብሔር ነው። ይህንን ማወቅ ያስፈልጋል። ስለዚህ አንድ ቀን እግዚአብሔር ከሰይጣን ላይ ይሄንን የቁጥጥር እጁን የኮንትሮል የሚያደርግበት እጁን የሚያነሳበት ጊዜ ይመጣል። እያልኳቸው ምን እንዲሆን፣ ሰዎች እንዲሰቃዩ አሳልፏቸው ይሰጣቸዋል። ሰዶማዊነን እያሉ ይጨፍራሉ። ከእግዚአብሔር ትእዛዝ ውጭ ይወጣሉ። አብያተ ክርስቲያናት ክደት ውስጥ ይገባሉ፣ ወይም በዘመኑ ያሉት አሁንም ጀምሯቸዋል። ስለዚህ በሚሊዮን የሚቆጠሩት ወደ ሞት እንዲጋለጡ እግዚአብሔር አሳልፎ የሚሰጣበት ጊዜ ይመጣል። ይሄ መጽሐፍ ቅዱስ የሚያስተምረን እውነት ነው። እግዚአብሔር ይታገሳል፣ እግዚአብሔር ይታገሳል። እግዚአብሔር ይፈርዳል። እግዚአብሔር ሲፈርድ አንድና የመጨረሻ ይሆናል። ወገኖች፣ ስለዚህ ከዚህ በፊት ታይቶ በማይታወቅ ሁኔታ የምድር ሕዝብ እንዲጨነቅ የምድር ሕዝብ እንዲሰቃይ በሚሊዮን የሚቆጠሩ ለሞት አሳልፈው ይሰጣሉ። እንዴት አልጎ እግዚአብሔር የሚያሰቃይ አሳልፎ ይሰጣቸዋል። ቅጥሮን ያነሳል። እግዚአብሔር በምድር በሚኖሩ ላይ ቅጥሮን ያነሳል። ይህንን የመዳን ቃል በናቁት መጠን ኢየሱስ የሚባለውን ስም ባጥላሉት መጠን፣ በየኦሎምፒካቸው ላይ በየፌስቲቫላቸው ላይ ሰይጣንን ኤግዞልት ባደረጉ መጠን እግዚአብሔር ግድቡን ያነሳላቸዋል። የተከለከለውን አራዊት ይለቅባቸዋል። ስለዚህ ለእነሱ ጥፋት ይሆንባቸዋል። ከዚህ በፊት ህን በተለያዩ ሀገሮች ላይ አድርጓል። ታግሶ ታግሶ እግዚአብሔር ይፈርዳል። የእግዚአብሔር ትዕግስት ለእኛ ለመዳናችን ነው። ይሄ በስድስተኛው መለከት ላይ የምትመለከቱት ሁለተኛው ወዮ የሚያሳየን ነገር አንዱ እነዚህ የመለከት ፍርዶች እግዚአብሔር በሰዎች አለማመን፣ በሰዎች አመፀኝነት፣ በሰዎች ኃጢአት ላይ የሚያመጣቸው ፍርዶች ናቸው። የሰው ኃጢአት ይቀጣል። እግዚአብሔር ይፈርዳል። ሰዎች በእግዚአብሔር ፊት ይቆማሉ። ሰዎች ለሰይጣን አሰልፈው ይሰጣሉ። ሰይጣን፣ እነዚህ አጋንንቶች፣ የታሰሩ አጋንንቶች ይለቀቃሉ በመጨረሻው ዘመን ላይ። ወገኖች ምን ልላችሁ ነው? በአንድ በኩል እግዚአብሔር ኃጢአታቸውን ከቀጣ የሚያሳያችሁ የምህረቱ ምልክት ነው። ምን ለማድረግ ነው? ይቅርታውን እንዲቀበሉ ለማበረታታት ፍርዱ መሳሪያ ሆኖ ፍርዱ የቀጣቸው ወደ እግዚአብሔር ወየው ብለው እንዲመለሱ ከሚመጣው ቁጣ ለማምለጥ ወዮ ብሎ ወደ እግዚአብሔር እንዲሸሹ እግዚአብሔር እድል እየሰጣቸው በአመፀኝነታቸው እንዳይቀጥሉ እግዚአብሔር የሚሰጠው ፍርድ ነው። ስለዚህ ይቅርታውን እንዲቀበሉ እምቢ ካሉ ፍርዱን እግዚአብሔር እየተጠቀመ ነው እንዲመልሱ ግን የሚያሳዝነው ሰዎች ወደ እግዚአብሔር ከመመለስ ይልቅ በአመፃቸውና በክፉ ስራቸው ይቀጥላሉ። ሰሞኑን አንድ ኢንተርቪው መለከት ነበር። ይህ ኢንተርቪው አንድ ቤተክርስቲያን አሜሪካን አገር ያለች ቤተክርስቲያን ሴት ፓስ ፓስተር አላቸው። ያቺ ሴት ፓስተር በር ላይ ቆማ ኢንተርቪው እየተደረገች ነው። ኢንተርቪው የሚያደርጋት ወጣት ልጅ ነው። በመጽሐፍ ቅዱስ ታምኛለሽ አላት። አምናለው አለችው። በኋላ እየጠየቃት ሲመጣ ስለ ሰዶማዊነት እየጠየቃት መጣ። ከዛ በኋላ ኢየሱስ ክርስቶስ ብቸኛ መንገድ ነው ወይ ብለሽ ታምኛለሽ አላት። በፍጹም አለችው፣ ኢየሱስ ብቸኛ መንገድ አይደለም አለችው። እንደሱ ከሆነ አይሁዶች እንዴት ይድናሉ፣ ሙስሊሞች እንዴት ይድናሉ አለችው። ስለዚህ እግዚአብሔር እነሱን የሚያድንበት ሌላ መንገድ አለው እያለች ተነግረው ጀመር እና መጽሐፍ ቅዱስ እንዴት ታምኛዋለሽ ኢየሱስ ክርስቶስ እኔ መንገድ፣ እውነት፣ ሕይወት ነኝ ብሏል፣ ምን ትያለሽ አላት። መልስ አልነበራትም። ሰዶማውያንን እንዴት እነሱን እንደዚህ እንዲጋቡት ትፈቅዳላችሁ? እንዴት በቤተ ክርስቲያናችሁ ይህን ነገር ተቀብላችሁ ታጋባላችሁ? እያለ ይጠይቃታል። ብሉይ ኪዳንን እንዴት አብጠልጥላ እንደምትናገር፣ አዲስ ኪዳን እንዴት አብጠልጥላ እንደምትናገር አንዳንዶቹ እንደሆን በድፍረት ኢየሱስ ክርስቶስ እንደነሱ እንደሆነ ኢየሱስ ክርስቶስ እንደነሱ እንደሆነ አድርገው ይናገራሉ የድፍረታቸው ጥግ ሰማይ ደርሷል የእግዚአብሔር ቁጣ ሊገለጥ በቅርብ የሚቀርብ የሚመጣ ይመስላል ወገኖች ስለዚህ የመለከት ፍርዶች እግዚአብሔር በሰዎች አለማመን ላይ በሰዎች ኃጢአት ላይ የሚያመጣቸው ፍርዶች ናቸው። ከተሳሳተው አምልኳቸው ሊመለሱ አይፈልጉም። በአጋንንት ቁጥጥር ስር የሚደረገው አምልኳቸው፣ አጋንንት የሚገዛው አምልኳቸውን እምቢ ብለው ወደ ክርስቶስ መመለስ አይፈልጉም። ከስርቆታቸው መመለስ አይፈልጉም። ከነፍሰ ገዳይነታቸው ሊመለሱ አይፈልጉም። ከወሲባዊ ኃጢአታቸው ሊመለሱ አይፈልጉም። ልቅ ሆነዋል። ሰው በባህሪው ከሰው ጋር ወንድ ከሴት ጋር በሚተኛበት በባህሪው በተፈጥሮ መንገድ አይደለም እየሄዱ ያለ በርኩሰት መንገድ እየሄዱ ነው። በአመፅ መንገድ እየሄዱ ነው። ከዚህ የተነሳ እግዚአብሔር በተለያየ መንገድ እግዚአብሔር ጥፋት ወደ እነሱ ይፈቅዳል። ይቅርታ አርጎ ልጅህን ስናገር ሁሉ አደጋ እግዚአብሔር ፈቅዶ የሚመጣ ነው። እግዚአብሔር ያመጣባቸው የሚልከውን ሳይሆን ያስፈራኛል አንዳንድ ነገሮች ከሚገባ በላይ አመፅ ሲበዙ፣ በብራዚልን ታስታውስ እንደሆነ በካርኒቫል ባደረጉበት ሰዓት ላይ ጭፈራ ያደርጋሉ። 24 ሰዓት የሚቆይ ነው ጭፈራ የጭፈራ ስርዓታቸው እና በዚህ ጭፈራቸው ላይ 24 ሰዓት ይጨፍራሉ፣ ትዕይንት ያሳያሉ። በቃ በሀገራቸው አለ የሚባል በዓል እሱ ነው። በዛ ዕለት ነው ኢየሱስ እንደዚህ ኢየሱስን የሚመስል መልክ ያለው ሰው እንደ ኢየሱስ የለበሰ ሰው ሰይጣን እየጎተተ ሲያሰቃየው፣ ሲጫወትበት፣ ሲያላግዱበት ያሳዩ ነበር። የሚቀጥለው ቀን አለ የሚባለው ተራራቸው ላይ አለ የሚባል አንድ እጁን የዘረጋ የክርስቶስ ምስል አለ። በቃ ሲመታው ትመለከታላችሁ። መብረቅ ሲመታው ትመለከታላችሁ። ያ ብቻ አይደለም፣ ከተማይቱ በጎርፍ ትጥለቀለቃለች። ሰዎች እሪ ብለው ይጮሃሉ። መደበቂያ መሸሻ ያጡ ነበረ። ከተማቸው በሙሉ ተጥለቀለቀች። ሰዎች ሞቱ። ቤቶች ፈረሱ። ድልድይ ፈረሰ። ከተማው ተናወጠ። እግዚአብሔር ጣት ስትዘረጋ እና ይሄ አጋጣሚ ነው በተፈጥሮ ነው የአየር ሁኔታው ነው ብትል ምንም ችግር የለብኝም ማለት ትችላለን። ይሄ አእምሮ ያልታደሰ ሰው የሚያስበውን በእግዚአብሔር መንፈስ ያሉ ሰዎች እንደሚያስቡት እንዳልሆነ እናውቃለን። ስለዚህ አደጋዎች ይደርሳሉ፣ መጥለቅለቆች ይኖራሉ፣ ጎርፎች ይበዛሉ። አንድ ዘመን ላይ አስታውሳለሁ፣ አንድ ከተማ ነበር። እዛ አካባቢ ሜትሮ አለ። የባቡር ጣቢያ ላይ አንድ ሰው ተገደለ እና የከተማው ክርስቲያኖች በሙሉ ተጠሩ እና የከተማው ክርስቲያኖች ሻማ አብርተው እዛ ቦታ ላይ ስለሆነው ነገር መዝሙር እየዘመሩ የንስሓ መዝሙር አድርገው እዛ ቦታ ላይ ስለፈሰሰው ደም የእግዚአብሔር ምሕረት ጠየቁ እና ሲናገሩ ምናሉ በዚህ ደም ምክንያት በከተማችን ላይ እግዚአብሔር ቁጣ እንዳይመጣ በከተማችን ላይ እግዚአብሔር መርገም እንዳይመጣ ብለው ንስሐ እንደገቡ ተናገሩ። በጣም ልቤን ነካኝ። ለካ እንደዚህም አላልኩኝ። ለካ ሳናቀው ብዙ ደም በፈሰሰበት ምድር ስለምንኖር ደም አይቆምም፣ ንስሐ የሚገባ የለም። ከዚህ በፊት ጋሽቶሎሳ በየአመቱ እየሄደ ንስሐ ግቡ፣ ንስሐ ግቡ እያለ ሲሰብክ ኢቭን ሰባኪዎች ሳይቀሩ ሲያብጠለጥሉ ነበረ። ምንድነው በየአመቱ ንስሐ ምንገባው እያሉ ሲያብጠለጥሉ ሰባኪዎች ተሰምተዋል። ወገኖች ሆይ ስለሚፈሰው ደም ንስሐ ይፈልጋል የሰው ደም በፈሰሰበት ቦታ ላይ መርገም ነው ያለው ቸነፈር ነው ያለው በመቶ ሺህ የሚቆጠሩ ከዛም በላይ በብዙ ሺዎች የተቆጠሩ ህዝቦች አልቀዋል በቅርብ ሁለት በሶስት አመታቶች ውስጥ በቅርብ ጊዜያቶች የተለያየ ምልክቶች በምድራችን ላይ ተሰምተው ማያቁ አደጋዎች እየታዩ ነው ያሉት ለአንድ ስላይዶች እየታዩ ነው ያሉት ውሃ መጥለቅለቅ እየመጣ ነው ያለው አስፈሪ ነገሮች እየመጡ ነው ያሉት ነስሐ ያስፈልጋል ምድሬቱን መቀደስ ያስፈልጋል እግዚአብሔርን የምታቁ ሰዎች በየከተማችሁ ላይ ይህንን መከላከል መጸለይ፣ መማለድ፣ መጮህን መርሳት የለብንም ወገኖች ሆይ። ስለዚህ በአንድ ሀገር ላይ አደጋ በሚደርስበት ጊዜ ይህንኑ አደጋ አንዳንድ ጊዜ እግዚአብሔር ፈቅዶ የሚመጡ አሉ። አንዳንድ ጊዜ ጠላት የሚያመጣቸው ነገሮች አሉ። ግን እንዳልኳችሁ እግዚአብሔር የሚቆጣጠረው ነው ሁሉን ነገር ብያቸዋሉ። እግዚአብሔር ህዝቡ ወደ ምሕረቱ እንዲመለስ ይፈልጋል። ወገኖች ሆይ በጣም ብዙ አደገኛ ሁኔታ ጦርነት፣ ረሃብ፣ ኤድስ ድህነት፣ ጉስቁልና፣ ኢኮኖሚ ግሽፈት፣ እነዚህ ነገሮች ተከታትሎ አንድን ምድር ሲመቱ ቆም ብሎ ህዝብ ወደ እግዚአብሔር ምሕረት ሊመለስ ይገባዋል። ህዝብ ከእግዚአብሔር ጋር ሊታረቅ ያስፈልገዋል። ወገኖች ሆይ ከሌላው ህዝብ ሁሉ ይልቅ ሃይማኖት ያለን መጽሐፍ ያለን ህዝቦች ነን። ምንድን ነው ብሎ መጠየቅ እኳ ያስፈልገናል። ወገኖች ሆይ ስለዚህ ህዝቡ ወደ እግዚአብሔር ምሕረት እንዲመለስ ይህ ካልሆነ ግን ወደፊት ከዚህ የከፋ ቅጣት እንደሚጠብቅ ልናስገነዝብ ያስፈልጋል። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር ቅዱስ አምላክ ነው። ወገኖች